የመጀመሪያው መናገር ምፈልገው መጅሊስን በተመለከተ ነው። እህቶች ወንድሞች፣ እዚህ ውስጥ መጅሊስን መናገር የምትፈልጉት ይሄን ለምን አላደረገም የምንፈልገው ብዙ ነገሮች አሉ። አት ሴም ታይምስ ለመጅሊስ ሪስፔክት ሊኖረን ይገባል። እኛ መጅሊስን ባወረድን ቁጥር፣ መጅሊስን በተሳደባችሁ ቁጥር በየቤታችሁ እየከፈታችሁ የዶክተር ሐጂ ኢብራሂም ቱፋን ፎቶ እያደረጋችሁ ምትሳደቡ ሰዎች አላችሁ። አላህ ሂዳያ ይስጣችሁ። የተከብ አንድ እንደ እውቀታቸውንም ባታከብሩ አባት ናቸው። አባትነታቸው ይከበራል። ከንደግና ትልቅ ሰው ናቸው። ነጭ ሽበት አውጥተዋል። እውነት አላህን ሱብሃነሁ ወተዓላ እምገናኛለሁ የሚል ሰው እንደው ለአላህ ስትሉ ሱብሃነሁ ወተዓላ፣ ለማንም ብላችሁ አደለም። ችግሮች አሉብን። ችግሮቻችን እንጠይቃለን ያልተፈቱ ነገሮች አሉ። ያልተፈታውን ነገር እንጠይቃለን። ቤታችሁ ግን ፎቶ ለጥፋችሁ እነሱን እያወረዳችሁ እያንቋሸሸሹ የምትሳደቡ ሰዎች እራሳችሁ ላይ ነው ችግር የምታመጡት እራሳችሁ ላይ እራሳችሁ ላይ። አንድ ማወቅ ያለብን ዛሬም እደግመዋለሁ፣ የእኛ ነቢ ዐለይሂ ሰላቱ ወሰላም የረሱል ዐለይሂ ሰላቱ ወሰላም ወዳጅ ናቸው አይደለም? ተከታይ ነን አይደለም? እኛ ከእሳቸው ጋር መሆን ነው አይደል የምንፈልገው? እምትፈልጉ ነፍሳችሁን ጠይቁ።

ይሄ ለዑማው አይጠቅምም። ለሙስሊሙ ዑማ አይጠቅምም፣ አይጠቅምም። በጣም ብዙ ነገሮች እየሆኑ ነው ያሉት፣ እናንተ ያልገባችሁ ማለት ነው። በጣም ብዙ ነገሮች። በየመስጊዱ ጥናት የሚያረግ ሰው አለ፣ ኢማሞች የሚያስተላልፉት መልእክት የሚያዳምጥ ሰው አለ፣ ጥናት የሚያረግ ቁጭ ብሎ የሚያዳምጥ። ኢትዮጵያ ላይ ከባድ ችግር ሳታቁት፣ ሳታቁት እየፈጠራችሁ ልትፈጥሩ መንገድ የጀመራችሁ ሰዎች አላችሁ። ዛሬ ሁጥባ ላይ ኢትዮጵያ ሁጥባ ላይ አንዳንድ መስጊዶች ላይ የተላለፉት መልእክት ያ ያስተላለፈው ሰው ሳያውቀው እስልምናን አወረደው። ለእስልምና ያለውን አመለካከት ሳያውቀው አወረደው። የፈለገ እርስ በእርስ ጥላቻ ቢኖራችሁ፣ የፈለገ እርስ በእርስ ያልተግባባችሁበት ነገር ቢኖር የሚፈታበት ወይን መስጊድ ውስጥ አንድ ኻጢብ ሲናገር ይሄን ኻጢብ ማን ያስቀመጠው ነው? የመጀመሪያው ጥያቄ። መስጊድ ውስጥ የሚሰግደው ሙስሊሞች እህቶቻችሁ ወንድሞቻችሁ እንደመሆናቸው እዛ ውስጥ ደግሞ የመንግስት አካል መኖሩን ማወቅ አለባችሁ። ሙስሊም ላይ የሚደርሰው ጥቃት ሁሉም ሙስሊም ነው የሚታመመው። አንድ መስጅድ ላይ ይሄ ተባለ ተብሎ ሲባል ማን ነው ይሄንን ነገር እንዲያራምድ ያዘዘው ነው የሚባለው። ሰውየው ብቻውን አይደለም የሚጠየቀ። ያ ደግሞ አመራር ላይ ያሉትን ሰዎች ችግር ውስጥ የሚከት ነገር ነው። አልተረዳችሁም። ብዙዎቻችሁ እዚህ ጋር መቶ ይሄን ጫን አድርጎ ማውራት ኖርማል ይመስላችኋል። ይሄን ጫን አድርጎ በምታወሩት ወሬ ትልቅ ችግሮች አገር ላይ ሙስሊሙን እርስ በእርስ ማባላትና ማጨፋጨፍ ከእንደገና ደግሞ ለእስልምና ተቋም ላሉት ሰዎች እያወረዳችሁ እያላችሁ እንደሆነ አልታወቃችሁም። አንድ ሰው የራሱ ንግግር እንዲሰማ ከፈለገ ያንን ተሳድቦ አይደለም። ሙስሊሞች የትም ቦታ ላይ ያሉት ቢገደሉ ቢመቱ፣ መስጊዱ ውስጥ እየሰገዱ አዛን እያሉ የተገደሉት እከሌ ነው እከሌ ነው ብለው በፊርቃያት አይተው አይደለም ሙስሊም ናቸው

በረህመቱ በእዝነቱ ለሙስሊሙ ብቻ ሳይሆን ለነን ሙስሊሙም ሂዳያ የምትሆኑ አላህ ያድርጋችሁ። ሱብሃነሁ ወተዓላ አንድ ሰው መስጊድ ውስጥ ቆሞ ስፔሲፊክ ሰዎችን እየተናገረ ፊትህ የተቀየርከው እያየሁህ ነው እምለው ንግግር ደስ ያላለህ፣ እንዲህ አይነት አስተምሮ የለንም። የተናገራችሁት ንግግር ስለሆነ ተቋም ወይ ደግሞ ስለሆነ ሰው በምትናገሩበት ጊዜ ያንን አይዲኦሎጂ እንዲያደርግ ያስቀመጠው ማን ነው የሚለው ላይ ነው የሚሄደው። የመንግስት አካል በሚሄድበት ጊዜ ደግሞ ተቋም ላይ የተቀመጡትን ሰዎች ነው የምታወርዱት። እነሱ ላይ ነው ችግር ሚመጣ። እነሱ ላይ ችግር ሲመጣ ደግሞ ሙስሊሙ ዑማ ላይ በሙሉ ነው ችግር እየመጣ ያለው። አላወቃችሁትም። እናንተ ሁለት አካል በዚህና በዚህ ጋር ተከፋፍላችኋል። የዚህኛው ድምፅ እንዲሰማ የምትሮጡት ሩጠትና ስድብ ቆሻሻ ነገር ሙስሊሙን እራሱን እያወረደ ነው በዚህኛውም በኩል ያለው የሚጮኸውና የሚናገረው ከባባር ንግግር ለሙስሊሞን ደግሞ ሙስሊሞችን ነው እያወረደ ያለው አላህን ሱብሓነሁ ወተዓላን እንለምን ተቋም ከተዋረደ ተቋም በመንግስት አካሎች ዝቅ ተደርጎ ከታየ ሙስሊሙ በሙሉ ዝቅ እየተደረገ እንደሆነ እወቁ ይሄ ችግር አለብን። ማን ነው የሚሰማን? ድምጻችንን ድምጻችንን ስሙን ይጮሃል። ይሄ ችግር አለብን። ማን ነው የሚሰማን? ድምጻቸው ይጮሃል። ማን ይሰማቸዋል? ማንም አይሰማቸውም። እንዴት ይሰማሉ? እናንተ እየተሳደባችሁ አንድ ጄኔራል ንግግር ሰው ይናገራል። እንዲህ አይነት ቦታ ላይ እንዲህ አይነት ሰዎች አሉ፣ እንዲህ አይነት ደግሞ ጥሩ ሰዎች አሉ። ጄኔራል ንግግር ፎቶ እየለጠፋችሁ ትልልቅ ዑለማዎችን ሙልጭ እያደረጋችሁ ስት ደቡ እነሱ የሚልኩት ደብዳቤ እነሱ የሚጽፉት ጽሁፍ አንተና እኔ ለምንጠይቀው ጥያቄ ጋርቤጅ ውስጥ። ሰማችሁኝ አይደል? የሌላ እምነት ተከታዮች ብትሆኑ ሙስሊሞች እህቶች፣ ወንድሞች ተሳዳቢ ሰው ካያችሁ አብራችሁ አዎ ምናምን ካላችሁ አይ እናንተም እየተጋባባችሁ ነው ማለት ነው። ስድብ የብልግና መገለጫ መሆኑን እወቁ። የስድ አደግ መገለጫ። አገራችን ስድ አደግ ሲሉ ሰምታችሁ ታውቃላችሁ። ስድ አደግ እንደው አእምሮ ያለው ሰው የተማረ ሰው አስተዋይ ሰው አይሳደብ። አስተያየት ሰ ይችላል ኮሜንት ሊሰጥ ይችላል። ይሄን ነገር እንዲ ብታረግ እንዲ ላ እ ከተሳደበ አንድ ሰው አላዳምጥምም። ምክንያቱም ጭንቅላቴ ማበላሸት አልፈልግም። ትክክለኛ እንደው እውቀት እንኳን ኖርማል እውቀት ያ እንኳን ወደ አላ ስብን የተጠጋ ሰው ኖርማል እውቀት ኖርማል እውቀት ይሄ የምድር ሙቀት የለም ኖርማል እውቀት በደንብ እውቀትን ሰው በስድብ አያምንም።